በተለያዩ ኢኒሽቲቭስ ውስጥ የተሳተፉ በፖለቲካ ውስጥ ጉልህ የሆነ ሚና የነበራቸው እና የነበራቸው ሰው ናቸው። አሁን እዚህ በዩናይትድ ስቴትስ በሕክምና ላይ ናቸው፣ ጡረታም ላይ ናቸው። ሀሳባቸው እንዲወከል ቀደም ሲል እንደተላለፉት እንደተገለጹት ሁሉ ጦርነት እንዴት ሊቆም አገዛዝ እንዴት ሊያበቃ እና ሰላም እንዴት ሊመጣ እንደሚችል ያላቸውን ሀሳብ ያቀርባሉ። አብራችሁን መሆናችሁን ቀጥሉ። ጦርነት ይቁም አገዛዝ ያብቃ ሰላም ይምጣ። ወደ አቶ ስብሀት ነጋ እንሻገራለን። ይቀጥሉ እና በተለይ በተለይ ደግሞ ኮንሰፕት አብረንነት ሆር አብረንነት በምን ጉዳይ የሚለው በጣም ምንም ጭላንጭል አብሮነት የለንም በታሪካችን፣ ነው። ናምበር ዋን፣ በታሪካችን የጋራ አመለካከት መኖር አለን። ግማሾቻችን ታሪክ በኢትዮጵያ በዓለም በኢትዮጵያ የበለፀገ ታሪክ ያለው ነው። አንዳንዶቻችን ደግሞ በዓለም ያልበለፀገ ወደ ብልጽግና ያልተጠጋ የሚባሉ በዓለም ጋር አላቀረ ኢትዮጵያ የት ኤክስፖርት